እግዚአብሔርን ያመሰገኑበት የደስታ ነጻነት። አዎ እግዚአብሔርና ሰው ማንነታቸውን የፈጣሪ አዋጣኝነት የታወቀበት ታምረኛ ቀን ነውና ለዚያ ያደረሰን አምላካችን ክብርና ምስጋና ይድረሰው። ታዳጊው መልአክ ቅዱስ ሚካኤል ፊት እየመራ እስራኤላውያን ያንን ስድስት መቶ ሺ ሰራዊት የሚታደግ መርሆሙ ተ በሳት በሰባት ደመና እየተንከባከበ የሚገርማችሁ ሰባቱ ደመና አዎ አራቱ በፊት በኋላ በቀኝ በግራ፣ እንደገና ደግሞ አንዱ ደመና ዋዬ ፀሐይ እንዳይጎዳቸው በላይ እንደ ደመና እየጋረደ ወይም ደግሞ እንደ ጥላ በድንኳን እየሆነ የሚያገለግላቸው ነዎ። አንዱ ደመና ደግሞ የሶስት ቀን መንገድ እየቀደመ እየሄደ መንገድ እያስተካከለ እየደረገ አዎ የሚታደግ አደረገው ጨለማው ሲመጣ ልክ አዎ ፋና እየሆነ እያበራ እንዲህ አይነት ተአምር ሰርቶ ነው እግዚአብሔር እስራኤላውያን ነጻ አይወጣ ዛሬ መከራ የበዛባችሁ ጭቆናው የበዛባችሁ ጭንቅ የገጠማችሁ ትዳራችሁ የከበዳችሁ ኑሮው ጫና የፈጠረባችሁ በተለያየ ያደረጋችሁ ባርነቱ ያስጨነቃችሁ እግዚአብሔር እናንተ ነፃ የሚያወጣበት ቀን ለእኔና ለእናንተ ግብፅ አይደለም እንጂ እኔና እናንተ ከመከራችን ሁሉ ነፃ እንደሚያወጣን ዛሬ የምንማርበት ይህንን ታሪክ ነውና ግደላችሁም አመስግኑት። እስራኤላውያንን ከመከራ ታድጎ